አንተን መውደዴን እወደዋለሁ። በሕይወት ከምወስዳቸው ስጋት አዘል ሪስኪ እንቅስቃሴዎች አንዱ ፍቅር ውስጥ መግባት ሕይወትህን ልብህን በሰው እጅ ላይ አስቀንጠ እንዲጠብቁት ወይንም እንዲጫወቱበት መፍቀድ ማለት ነው። ዓለም ሁሉ ባፈቀድነው ሰው ላይ ምህዋር ዘርግቶ የሚዞር እየመሰለ ሕመማቸው ሕመማችን ስቃያቸው ስቃያችን ሆኖብን ደስታቸውን አብረን ስንደሰት አልፉም የደስታቸው ምንጭ ለመሆን ስንሰባበር ከእንቅልፍ በፊት እያሰብናቸው ተኝተን ዐይናችንን ስንገልጽ ይዘናቸው የምንነሣ ሰዎች አሉ፣ ለተወሰኑ ሰዎች ነበሩ። ፍቅር ሲሰማም በጉድለታችን ሁሉ የሞላ የልባችንን ግማሽ ያገኘ ነፍሳችን የገጠመች እየሆነብን ሕመሙን ሥቃዩንና ድካሙን ሁሉ እንረሳዋለን። እንባዎች የደስታ እንጂ ያዘን አይመስሉንም። አብጅ ከነበረ ያበርኩት አንተን ከወደድኩባቸው እነዛ ቀናቶች አንስቶ አቅም አጥቼም ከነበረ ያዛለኝ ለአንተ ያለኝ ስሜት ነው። ምን ያደርጋል፣ ያንተን ፍቅር እንደ ብዙዎች ነገሮች እድለኝነት ይፈልጋል። እኔ ደግሞ በድካም እንጂ በእድል ምንም ሆኑልኝ ያውቅ እውነተኛ ፍቅር አይገዛ በዋጋ በነፃ ለሰጠው ፍቅር በላቢ ቦዜ ደክም የሚከፍለው ቢሆን ጠማማው ድሌን ቢያንስ በእሱ አሸንፈው ነበር። ዛሬ ስነቃ አምላኬን ምን እንዳልኩት ታውቃለህ? ተመስገን አዎ ተመስገን አልኩት ዛሬም ከልቤ አንተን ስላልወሰደብ ዛሬም ስነቃ በሊነ አይቼ ፈገግ ስላልኩ ትናንት በምን እንዳናደርከኝ ሁሉ በእንቅልፍ ስለ ረሳሁት በዕድሜ ለመኖር የጓጓሁት አንተን የወደድኩ ጊዜ ነው። ለሰው ስኖር ከርሜ ለራሴ ልኑር ያልኩት ካንተ ጋር መኖር ብቻ ብዬ ነው። ልቤ ዛሬም እየጠበቀ